ብታምኑ ባታምኑ ለ24 ሰዓት ፀሐይ የሆነበት ሀገር ነው ማሳያችሁ፣ ኖርዌይ። ስለ ኖርዌይ ሙሉ መረጃ ባህላቸው፣ ታሪካቸውን እና የተለያዩ ቦታውን አሳያችኋለሁ። እኔ ካርሎስ ነኝ። ወደ እናንተ የተለያዩ ቪዲዮዎችን በአቢማክ ትራቨል ቻናል ቡም አቀርበላችኋለሁ። በዚህ ሰሞን ካርድ መሸለም እንጀምራለን። 115 ሰብስክራይብ ስላስገባችሁኝ አመሰግናለሁ። እንጀምር። አንደኛ፣ የክስተቱ ጥልቀት፣ ፀሐይ የማትጠልቅበት ምክንያት በኖርዌይ ሰሜናዊ ክፍል በተለይም በአርክቲክ ክበብ በላይ ባሉ አካባቢዎች በበጋ ወቅት ፀሐይ ሙሉ በሙሉ የማትጠልቀው ክስተት የሚፈጠረው በምድር የሰሜናዊ ዋልታ ዘንበልታ ምክንያት ነው። ምድር በራሷ ዙሪያ ስትሽከረከር 23.5 ዲግሪ ያህል ዘንበል ብላለች። በሰኔ ወር አጋማሽ ሰመር ሶልስቲስ የሰሜን ዋልታ ወደ ፀሐይ ጠጋ ብሎ ያጋደላል። በዚህ ወቅት የኖርዌይ ሰሜናዊ ክፍል እንደ ትሮምሶ፣ ቦዶ እና ሎፍተን ደሴቶች ያሉ ለ24 ሰዓት ያህል በፀሐይ ቀጥተኛ ብራር ክልል ውስጥ ያቆያሉ። ይህ ማለት ምድር ለ24 ሰዓት ሙሉ ስትሽከረከር እንኳን ፀሐይ ከአድማስ በታች አትጠፋም። ይልቁንም ፀሐይ በአድማስ ላይ ወይም ከእሱ በላይ በመዞር ዘላቂ የቀን ብርሃን ትፈጥራለች። ይህ ክስተት እኩለ ሌሊት ፀሐይ ብርሃን ትፈጥራለች። ታዲያ ተብሎ የሚጠራው ፀሐይ ሌሊት አንድ ሰዓት ላይ እንኳን አንድ ቀን ስትደምቅ መታየቷ ነው። ሁለተኛ የጊዜና የዕለት ተዕለት ቆጠራ ማጥፋት። በቋሚ የብርሃን ሁኔታ ውስጥ ሰዎች የጊዜ አረዳድ ሙሉ በሙሉ ይለዋወጣል። የሰውነት ሰዓት መዛባት የሰው አእምሮ ሜላቶኒን የእንቅልፍ ሆርሞን እንዲያመነጭ የሚረዳው የጨለማ መኖር ነው። በቋሚ ብርሃን ውስጥ ይህ ምልክት ስለሚጠፋ ሰውነት መቼ መተኛት እንዳለበት ግራ ይጋባል። በዚህ ምክንያት ሰዎች ለመተኛት በጣም ጥቁር የሆኑ መጋረጃዎችን በመጠቀም ግዴታ ይሆናል። የጊዜ ስሜት መጥፋት። ብዙ ተጓዦች በጉዟቸው ወቅት የጊዜ ስሜት ሙሉ በሙሉ እንዳይጠፋባቸው ይነገራሉ። ሌሊት አንድ ሰዓት ላይ ፀሐይ ስትበራ ሲያዩ ጠዋት ነው ብለው ማሰብ ይጀምራሉ። ምግብ ቤት ከሌሊቱ አምስት ሰዓት ላይ ክፍት መሆኑን ማየት እጅግ የተለመደ ነው። የማህበረሰብ እንቅስቃሴ መለወጥ። የኖርዌይ ሰዎች በዚህ ወቅት የእረፍት ጊዜያቸውና እንቅስቃሴዎችን ያራዝማሉ። እኩለ ለሊቱ ላይ በእግር መጓዝ፣ ጎልፍ መጫወት አቤት በዚህ ወቅት የእረፍት ጊዜያቸውንና እንቅስቃሴያቸውን ያራዝማሉ። እኩለ ሌሊት ላይ በእግር መጓዝ፣ ጎልፍ መጫወት፣ አሳ ማጥመድ እና በውጭ መብላት የተለመደ ይሆናል። ሕይወት ለ24 ሰዓት ያህል አትቆምም። የእኩለ ሌሊቱ ፀሐይ ስነ ስርዓት ፀሐይ በአድማስ ላይ ስትሆን ሌሊት 12 ሰዓት አካባቢ የሚያሳይ ቅርጻ ወስደው የፀሐይዋን ውበት እና ሰማዩን ያለበትን ያልተለመደ ብርቱካናማ ቀለም ያሳዩ። ይህን የ24 ሰዓት ጊዜ ቆጠራ በአንድ ቦታ ላይ ቋሚ ካሜራ አድርገው ለ24 ሰዓት የሚያደርጉ እንቅስቃሴዎቹን በቶሎ የሚሄድ ቀረጻ፣ ሁሉ ነገር ማየት ትችላላችሁ። ፀሐይ ቀን በቀን እንዴት እንደምትዞር እና ሰዎች ሌሊት ላይ ሳይታክቱ ስራቸውን እንደሚቀጥሉ ያሳያል። የአካባቢ ነዋሪዎች ቃለ መጠይቅ ቋሚ ብርሃን በህይወታቸው ላይ መጣው የስነ ልቦናና የአካል ለውጥ ምን እንደሆነ በአካባቢ ነዋሪዎች ይጠይቃል። ሌላው የእንቅልፍና የስነ ልቦና ተጽዕኖች የቋሚ ብርሃን በሰዎች አእምሮ ውስጥ እና ሰውነት ላይ የሚያሳድረው ተጽዕኖ ከቀላል የእንቅልፍ ችግር የዘለለ ነው። ሜላቶኒን እና ስሜት ሰውነት በእንቅልፍ ሆርሞን እጥረት ምክንያት ውጥረት እና መነጫነጭ ሊያጋጥመው ይችላል። ኖርዌጂያኖች ይህንን የሚያቋቁሙት የቫይታሚን ዲ ማሟያዎች በመውሰድ እና የጊዜ ሰሌዳን በጥብቅ በመከታተል ነው። በቪዲዮዎች ላይ የአካባቢ ፋርማሲዎች በመጎብኘት እነዚህ ነገሮች ማየት ይቻላል። የሰሜን ዋልታ ደስታ በቋሚ ብርሃን ወቅት ብዙ ሰዎች የኃይል እና የደስታ ስሜት ከመጠን በላይ ጨምርባቸዋል። በዚህ ጊዜ ረጅም ሰዓት ይሰራሉ እና በብዙ ተግባር ይሳተፋሉ። ይህን ስሜት የሚያደርጉ የአካባቢ ሰዎችን ቃለ መጠየቅ በማድረግ ነው። የእንቅልፍ ሪከርዶች በአንዳንድ ሰሜናዊ ከተሞች ፀሐይ ሳትጠልቅ ለመተኛት የሚያደርጉ ውድድሮች ወይም አስቂኝ ዝግጅቶች ሊኖሩ ይችላሉ። ይህን የሚያሳይ የአካባቢ ስፖርት ወይም ጨዋታ ማግኘት ለቪዲዮ ትልቅ መግቢያ ሊሆን ይችላል። ሁለተኛው ያልተለመደው የምሽት እንቅስቃሴ ብርሃኑ በሌሊት ስለማይጠፋ፣ በአካባቢ ያሉ የንግድና ማህበራዊ እንቅስቃሴዎች ልዩ መርሃ ግብር ይከተላሉ። የእኩለ ሌሊቱ ጎልፍና ስፖርት በሰሜን ኖርዌይ በብርሃን ምክንያት ሌሊት ሁለት ሰዓት ላይ እንኳን የጎልፍ ሜዳዎች፣ የእግር ኳስ ሜዳዎች እና የቴኒስ ሜዳዎች ክፍት ናቸው እርሶ እርስ በራሶ ሌሊት ላይ ጎልፍ በመጫወት ወይም በእግር ጉዞ በመውጣት ይሄ ያልተለመደ ሁኔታ ነው። የእንስሳት ምላሽ፣ ቋሚ ብርሃን በአካባቢው እንስሳት፣ ለምሳሌ አጋዘን ላይ የሚያሳድረውን ተጽዕኖ መመልከት። እንስሳቱ መቼ መተኛት ወይም መመገብ እንዳለባቸው ግራ ይጋባሉ። ምሳሌ አጋዘን በተደጋጋሚ ወደ ከተማ ሲመጡ ማየት ይችላሉ። የጀልባ ጉዞ በእኩለ ሌሊት። ብዙ የጉዞ ኩባንያዎች ፀሐይ የማትጠልቀውን ክስተት ለማየት እኩለ ሌሊት ላይ ከ10 ፒኤም እስከ 2 ኤኤም የጀልባ ጉዞዎች ያዘጋጃሉ። በዚያን ሰዓት ከጀልባ ላይ የሆነው ሰማዩ የሚያንፀባርቀውን አስደናቂ ብርሃን ማሳየት የመጨረሻውን ቪዲዮ ሁሉን ማየት ይቻላል። ሌላው ሶስት ሶስት፣ የዋጋው ንጽጽር እና የቱሪስት መጥመድ ወጥመድ የኖርዌይ ጉዞ ውድ ስለሆነ ገንዘብን እንዴት መቆጥብ እንደሚቻል ማሳየት ለተመልካች ጠቃሚ ነው። የሆቴል ክፍሎችና ጥቁር መጋረጆች በኖርዌይ ሰሜናዊ ክፍሎች ያሉ ሆቴል ክፍላቸው በከፍተኛ ሁኔታ ጥቁር መጋረጃ ያዘጋጃሉ። ወደ ሆቴሉ ክፍል ሲገቡ ይሄ የፀሐይ ብርሃን መከላከያ ነው በማለት ማሳየት በጣም ጠቃሚ ነው። የምግብ ዋጋ ማሳያ በአካባቢው ሱፐርማርኬት በመግባት ለተመልካች ጠቃሚ የሆኑ እንደ ውሃ፣ ዳቦ እና የርካሽ ጉዞ ምግቦችን ያቀርባሉ። ኖርዌይ ውድ ሀገር በመሆኗ ገንዘብ የሚቆጥቡትን መንገዶች ማሳየት ይችላል። ማጠቃለያ፣ ከሳይንሳዊ ምክንያት በተጨማሪ የእንቅልፍ ፈተናውን እኩለ ሌሊት ላይ የሚደረጉ የስፖርት እንቅስቃሴዎችን እና የአካባቢ ሰዎችን የስሜት ለውጥ በመጨመር ይካሄዳል። ታዲያ ለ24 ሰዓት ሙሉ ፀሐይ ብቻ ያለበት ሀገር ኖርዌይ ብቻ አይደለም፣ ሶስት ሀገሮች ናቸው እየተባለ ነው። ታዲያ ይሄ ኖርዌይ እንትን የሚባለው የስነ ልቦናው በአብዛኛው ሌሊት ሰባት ሰዓት ጎልፍ ይጫወታሉ ሲባል በቃ በሌሊት ቀን ይመስላችኋል። እንደኛ ኢትዮጵያ ሌሊት ሰባት ሰዓት ስንጫወት አስቡት። እንግዲህ ቀጣይ ስለምን ሀገር እንስራ ጥያቄና መልስ አዘጋጅተን ካርድን ሸልም። እስኪ ስለምን ሀገር ይሰራል? በእናንተ ምርጫ የተለያዩ ቪዲዮዎችን አቀርባለሁ። እስኪ አሁን ወደ መቶ ሃምሳ ሰብስክራይብ አስገቡን ላይክ እንዳትረሱ፣ እንጠብቃለን። ሙሉ ቪዲዮውን ስለተከታተላችሁ በጣም ከልብ ከልብ አመሰግናለሁ።